እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። በዚህ ማወቂያ ያለባቸው ነገር አብርሃም ሁሌ በግ ነው የሚሆነው። በቃ የሚያረገው ነገር እጅግ በጣም የሚያስቀም፣ በቃ ሰው የሚያሳየው ነገር በሙሉ ቶሎ የሚያምን አይነት ወንድ ሆኗል። እኔ እንጃ አሁን ብሩክ በጭራሽ የሚታምን አይነት ልጅ አይደለም። እንግዲህ ተመልከቱ እሱ እሱን ለማመን ጫፍ ላይ ደርሷል። በደንብ ተመልከተው ይህንን ቪዲዮ። በጣም ጨንቆኝ ነበረ የሩታ ልጅ አንተ እንዳልሆነ ዜና ሰምተን የመጣ ነው። እኔ እኮ የሚገርመኝ ነገር አብርሃም በራስ መተማመን አንዳንዴ በጣም እውነት ጥያቄ ውስጥ ነው የሚገባ ምክንያቱም እነዚህ ሰዎች እንደዚህ አይነት ወር ይዞ ሲመጡ እንዴት ትቀበላቸዋለህ? በተለይ ቪዲዮ እንዲሰራ እንዴት ትፈቅዳለህ? ምንም ፕራንክ ይሁን በይዚ ፕራንክ መሆኑ፣ ስለ ፕራንኩ በደንብ እንመለስበታለን። በተለይ ሩታ ትልቅ ጥያቄ መጠየቅ አለባት ብዬ ነው የማስበው። በህግ ሁላ መጠየቅ ትችላለች። እነዚህን ሰዎች እንግዲህ ፕራንክ ብሎ ያዘጋጁትን ነገር እጅግ በጣም የሚያሳፍር ስለሆነ በህግ መጠየቅ ትችላለች። መብቷን መጠየቅ መብቷ ነው ደግሞ ኢቨን ብታደርገው የተሻለ ነው። በጣም ብዙ ሰዎች በዚህ ፕራንክ በመሰለ ነገር እንግዲህ በጣም ብዙ ጊዜ ህይወታቸውን እያጡ ስለሚገኙ እንደ ቀልድ ባታልፈው የተሻለ ነው ብዬ ነው የማስበው። መረጃዎችን ጠይቀን ሁሉ ነገሮችን አጣርተን ይመጣል ደግሞ አብርሃም አንተ ረረረ፣ ከባድ ነው የእውነት፣ በጣም ከባድ ነው። በልጅ ባይዜ አይቀለድም እንደዚህ አይነት ቀልድ ባታቁ ብታቁሙ ይሻላል። በቃ አሁን ህፃኑ ተወልዷል። በዚህ ደረጃ መቀለድ ደግሞ አያስፈልግም። በልጅ በተለይ እንዳትቀልዱ። በልጅ መቀለድ ዋጋ ነው የሚያስከፍለው። እና አብርሃም እባክን እባክን እንደዚህ አይነት ቪዲዮዎችን ባሰራ የተሻለ ነው። ከተሰራ በኋላም ፕራንክም ይሁን ከተሰራ በኋላም እንዳይጫን ማድረግ ትችላለ። አሁን ይሄ ቪዲዮ ብዙዎቻችሁን ያስቆጣል ብዬ ነው የማስበው። ምክንያቱም ሩታ ጋ ያለው ግምት አለ። እጅግ በጣም ብዙ ነገሮችን አሳልፋለች እቺ ልጅ። በስንት ስቃይ የተወለደ ልጅ እንደ ቀልድ ስም መስጠት ዋጋ ያስከፍላል። ሪል ላይፍ ስለሆነ እንደዚህ አይነት ነገሮችን ጥንቃቄ ያስፈልጋል ብዬ ነው የማስበው እሱ ነው ግራ ያጋባል። እኛ መጀመሪያ የሚወራው ወደ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ከዚህ በፊት በጣም በተደጋጋሚ ማለት ይቻላል ሩታ ያረገዘችን ልጅ የአብርሃም አይደለም ተብሎ በጣም ብዙ ሲወራ ነበረ። ያንን ሀሳብ ይዞ መጥቶ እንግዲህ ወደ ቪዲዮ መቀየር ምን አይነት ጭንቅላት ቢኖራቸው ነው? እንግዲህ ተመልከቱ ብሩክ በተለይ እኔ በጣም ጥቅመኛ እንደሆነ ነው የሚሰማኝ። በዚህ ደረጃ ነው የማስበው እሱን። ምክንያቱም በቃ የሚያደርጋቸው ነገሮች እያንዳንዱ አሰልቺ፣ እያንዳንዱ እጅግ በጣም ያሳፍር፣ አንድ ትምህርት እንኳን ማትማሩበት በተለይ ፕራንክ ብሎ። አሁን በዚህ ሰዓት እንደዚህ አይነት ፕራንክ ይዞ መምጣቱ ደግሞ እጅግ በጣም አሳፋሪ። እንደዚህ አይነት ፕራንክ አይሰራም ባይ ዘይ ፕራንክ። አይዲያው ከጠፋበት ፕራንክ የሚሰሩ ሰዎችን መጠየቅ ነው አይዲያ ስጡን ብሎ መጠየቅ ነው። ወይም ሐሳብ ስጡን ብሎ መጠየቅ ይችላል። ማንኛውም ሰው እኮ እየተነሳ ፕራንክ ነው ብሎ ማይሆን ንግግሮችን ተናግሮ ሰውን የሚያሳዝን። አብርሃም እዚህ ጋር ቢያዝንም ባያዝንም እሱ ይህን ያለ፣ ብዙም እኛ ምንም የምናደረግለት ነገር የለም። አብርሃም ግን ከሁሉም በላይ የምታዝነው በጣም የሚሰማት ሩታ ናት ብዬ ነው የማሰብ ምክንያቱም በጣም ብዙ ነገሮችን አሳልፋለች። እጅግ በጣም ክፉ ጊዜ አሳልፋለች። ያንን ጊዜ አልፋ ዛሬ በደስታዋ ቀን ኢቨን የሚገርማችሁ ትላንት ወልዳ ዛሬ ላይ ፕራንክ ተብሎ የሚሰራ አይነት ቪዲዮ! ምን አይነት ጭንቅላት ቢኖራቸው ነው? ምን አይነት ደደብ ቢሆኑ ነው? ተመልከቱ። በተለይ ብሩክ፣ በቃ እኔ እንጃ። ምን አይነት ጓደኝነት ከአብርሃም ጋር እንደያዝክ ፈጣሪ ነው የሚያውቀው አብርሃም ደግሞ ዝም ብሎ ካንተ ጋር እንግዲህ ምን አይነት ጓደኛ ይዞ እንደሚንከራተት ፈጣሪ ነው የሚያውቀው። እሱ ራሱ በእርግጥ ጭንቅላቱ ትክክል አይመስለኝም። ይሄ ብሩክ ደግሞ እጅግ በጣም እንግዲህ የሚያደርገው ነገር የሚያሳፍር። አንዳንዴ ጥሩ ናቸው ብላቸው የምታስቡ ሰዎች በዚህ ደረጃ ክፉ ሆኖ ስታገኙ ምን ይባላል አሁን? የእውነት እጅግ በጣም እኮ ነው የሚያሳፍረው። እና እስኪ ቪዲዮ መጨረሻው ድረስ ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። ስለምን መረጃ ነው የምታወራው? ብሩክ እንደ እኔ ቆርጠህ ከአንተ በላይ ጠንቀቃት ቀሳለ አብርሃም ቪዲዮ እንደሆነ ታውቃለህ። ፊትለፊት ያለው ካሜራ ነው፣ አጠገብ ያለው ደግሞ ብሩክ የሚባል ሰውዬ ነው። ብሩክን በጭራሽ አምነህ ወይም ከእሱ ጋር መከራከር ፈልገህ ካልሆነ እንጂ በእርግጠኝነት ፕራንክ እንደሚሆን እርግጠኛ ነኝ። ያው ታውቀዋለህ ብዬ ነው ማስበው። ያው እነሱንም ላለማስደበር ሞቅ እያረከው ሊሆን ይችላል ፕራንኩም። ግን ማወቅ ያለብህ ነገር በዚህ ደረጃ ስታወራ ሩታ ምን አይነት ስሜት ይሰማታል ብለህ ደግሞ ቆም ብለህ ማሰብ አለብህ። በይዜ ሩታ ማድረግ የምችለው ትልቁ ነገር ልንገራችሁ፣ በህግ መጠየቅ ትችላለች እነዚህ ልጆች በህግ መጠየቅ ትችላለች። ምክንያቱም ይህ ስም ማጥፋት ነው። ስም ማጥፋት ብቻ ሳይሆን እንደዚህ አይነት ፕራንኮች ህይወቷንም የሚነካ አይነት ነው። ህይወቷን እንግዲህ ስላችሁ በተለይ ለተወለደው ልጅ ለህፃን ልጅ በጣም ትክክል ያልሆነ፣ ተገቢ ያልሆነ ነገሮች ስለሆኑ የሚያደርጉት በትክክለኝነት እንግዲህ ከሄደች እውነት ሩታ በደንብ ካሰበች በህግ መጠየቅ አለባት ብዬ ነው የማስበው። እንደዚህ አይነት ንግግሮች ባይዜ ህፃናትንም ይጎዳሉ፣ ቤተሰብም በጣም ያዝንበታል። እንደዚህ አይነት ሀሳቦችን ይዞም የሚመጡ ሰዎችን ደግሞ በህግ ካልሆነ እንጂ ቅጣታቸው ማግኘት አይችሉም። እንደዚህ ተሸፋፍኖ የሚቀር ነገር ዋጋ ያስከፍላል ብዬ ነው ማስበው። በቃ እኔ ስለምተማመንበት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ግን አሁን የህክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለ የሰማ ነው ቁርጥ ራሴ የሚገርመው ነገር እኮ ሌላ ሰው አለ፣ ሌላ አካል አለ፣ የልጁ አባት ነኝ የሚለ አንድ አካል አለ አለ። በጣም የሚገርም አሁን አብርሃም እጅግ ማስተዋል ይኖርብሃል። ልክ ልጁ ሲወለድ የመጣ አባት እንዴት አድርገ ነው አሰብት የምታደርገው። ይሄ ፕራንክ እንኳን መሆኑ አይገባም። እንዴት ምን አይነት ጭንቅላት ይዘ ነው የምትሄደው? ደግሞ በዛ ላይ እኮ አብርሃም ምን እንደሚለው እንግዲህ ተመልከቱ እስቲ ይቺን ነገር ብቻ ስሙልኝ፣ ልጁ ብሎ ምን እንደሚል ቁርጥ ራሴ ነው የሚመስለው፣ ልጁ ቁርጥ ራሴ ነው የሚመስለው በመጀመሪያ ደረጃ ልጆች ልክ ሲወለዱ የመልካቸው ምናቸውም አይለይም። አትሊስት አንድ ወር ሁለት ወር በኋላ ነው ማንን እንደሚመስል እንኳን የሚታወቀው እንጂ ዝም ብሎ አሁን ትናንትና የተወለደ ልጅ በምን ደረጃ በምን ጭንቅላት ነው የእኔ ነው የሚመስለው እንትና ነው የሚመስለው። ይሄ አስተሳሰብ ነው እንጂ ምንም አይነት መልክ አያይዙም። አንድ ወር ሁለት ወር በትንሹ። ስለዚህ አብርሃም የምታወራው ነገር ኢቨን ከነሱ ጋራ ቻሌንጅ ማድረግም የለብን። በዚህ ሰዓት ፕራንክ መሆኑ ከገባ ያው ፕራንክ እንደሆነ ነግረሃቸው እነሱ እንዳውም ማሳፈር ነው ያለብን እንጂ ከነሱ ጋራ መከራከር፣ ምን እንደሚሉት እኔ አላውቅም። እንግዲህ ለምን ትከራከራለ ትጠራጠራለ ወይ? ከዚህ በፊትም እንግዲህ ስለ ልጁ ስታወራ በተለይ ስለ ሩታም ስለሚወለድ ወደፊት የሚወለድ ተብሎ በዛን ሰዓት እንግዲህ ሲወራ የነበረው የሩታ ልጅም እርግጠኛ የማትሆኑ አንዳንድ ነገሮች እንደነበሩ ያጠራጥሩ እንደነበሩ እራስም እንግዲህ የሆነ ፍንጭ ስትሰጥ ነበረ። እነዚህ ልጆች እንግዲህ በአንተ ድክመት መትሆኑ እንግዲህ አሁን እንደዚህ አይነት ፕራንኮችን የሚሰሩት ስለዚህ አንተን ለመጉዳት እንጂ አንተን ለመጥቀም አይደለም። ጓደኞቹ እንደዚህ አይነት ጓደኝነት ደግሞ ቢቀር የተሻለ ነው። ምክንያቱም በደስታ ቀን መጥቶ ማይሆን ንግግሮችን ተናግሮ ፕራንክ ነው ብሎ እንግዲህ ከልቡ እያደረገውን ነገር በስተመጨረሻ ፕራንክ ነው ብሎ የሚሸኛችው አይነት ጓደኛ ካለ ከህይወታችሁ ታስወጡ የተሻለ ነው ብዬ ነው ማስበው። ትክክለኛ ጅል የእውነት ጅል በእግሩ ሲሄድ አየ ነው ማለት ይሄ ነው እንግዲህ። አብርሃም አሁን ፎቶ አንስተዋል። ህጻኑ አንዱ ገና በአንድ ቀኑ ፎቶ አንስቶ እኔን ነው የሚመስለው ብሎ ለሰው ሊያሳይ ማለት ነው። በዚህ ደረጃ መከራከሩ ራሱ እጅግም የሚያሳፍር ነገር ነው እንግዲህ ፕራንክ የሚበሉት ምንም የሚበሉት ሩታ ግን በክብሯ መደራደር የለባትም። በዚህ ጉዳይ ላይ ይቅርታ የሚባል ነገር የለም። እውነት ነው የምላችሁ እጅግ የሚያሳፍር ነገር ስለሆነ በህግ መጠየቅ አለባት ብዬ ነው የማስበው። ለዚህ አይነት ጓደኝነት ቢቀር ይሻላል። እንግዲህ ውድ የቻናል ቤተሰቦች፣ በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታቸውን ኮመንት ስራ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም እየሆነላችሁ